ብትንትን አድርጌ ባስረዳችሁ ደስ ይለኛል። ቲክቶክ ላይ ግን ምን ተረድቻለሁ መሰላችሁ? እውነትን ይዛችሁ መረጃ ይዛችሁ ቀድሞ መውጣት ሽንፈት ነው። በደንብ ዲቦራ ያልሽ ትክክል ነው። እኔው ለምሳሌ ሁሉ ነገር ያለኝ ወጥቼ ስለ አንድ ሰው ባወራ ቀድሜ እኔ እኔ ነኝ የምወቀሰው ገብቷችኋል። እና አሁንም እናራቼ እኮ እየላኩ ነበር። እና አሁንም እናራቼ ናቸው ማናቸው ስ ለላ ቆይ ምለውን ነገር ነው። ለመኖቹ አንቺ ዘፋኙ ሞተ ምትሩት ያማቸዋል ደደቦች፣ እና ቤታ ፎር ላይፍ ትላላችሁ። ወዳቸዋለሁ፣ ቤታዬ ነው። ስንሳን ተመለሱ። አረ የትም ሌላ ነው አላልሽም አለኝ።

በቆሻሻ ነገር ያጨማልቀዋል እና ይሄ መጨረሻ ንግግር ነው። እኔ እንደዚህ አውርቼ አላቅም። ስሜ የቆሻሻ ነገር የጸዳን ነገር ሲዘው ያው የጸዳውን ነገር በቆሻሻ ነገሩ ያበላሸዋል። እባክሽ፣ የእኔ ፍቅር ይሄ ንጹህ ልብሽ፣ ይሄ ለሰው የምታስቢው ቀናነት ልብሽ እንዳይቀየር። አላሳኔላሉቻ ማ ባይ ማ አልጠጣሁም። ኧረ እግዚአብሔርን አልጠጣችም። ደ ማ አልጠጣሁም እንዴት ተነጋግረናል? ዳይት እያደረጉ መጠጥ የለም ተናግራል። ነገ ነገ ፕሮግራም እናወራለን። እሺ ፍቅር፣ ደህና። አልጠጣችም እብድናችሁ። እንዲ አልጠጣችም ነው። ጠጥታ አይደለም፣ ቁም ነገር ስላወራኝ ነው። ምን ይሄ አዲስ ነገር እኮ አይደለም እኮ በውስጥ እኮ የምትለውን ነገር እኮ ነው ያለችው። እኮ በውስጥ ማርያምን እንዲህ ነው የምትለኝ ሁሌ ከኔ ጋር በዚህ ነው የምንጨቃጨቀው። ነገ ድም እግዚአብሔር ገጽ ሁሌ እንዲህ ነው የምትለው ከኔ ጋር የምትጨቃጨቀው በዚህ ጉዳይ ነው፣ በእንደዚህ ጉዳይ ነው ከኔ ጋር የምትጨቃጨቀው። አያችሁ፣ አርሰናል ጨጓራዬን አቃጥሎ ላቤ ራሱ ወጣ። ውስጤ እኮ እዛ ነው ያለው እኮ። ተቃጠልኩ ተቃጠልኩ። ታስተውኝ ኧረ ዜድን አላገኛትም ዛሬ ነገ ዘረ ኧረ ዛሬ አላገኛትም። ሆ በዚህ ደግሞ እናትዬ ላይ ኧረ ብስማም ጨጓራኝ ተቀጥለኛቸው አልፈልግም። ጋይስ እዛው ራሳችሁ ተገናኙ፣ አልፈልግም። ኖ ኖ ኖ ዛሬ አላገኛትም ዜድን። ነም ጨጓራ የነዳል ሆ ወዴ ነው ጭዋ፣ ሰሞኝ ጨጓራዬ እኮ ተቃጠለ። ወይ አላወራሁም። አሁን ዘፈን ከፍትሻ ውስጤ በየሱ ንድድ አለ። አረ እኔ ዜድን አላገኛትም። ደመን ባ ነው እንትን የምትለው ዙፋን ከማን ጋር ናት? እናንተ ደግሞ ወሬ የምታመላልሱ ወተት አልወድም እኔ። ወሬ የምታመላልሱ ሰዎች ወሬ አታመላልሱልኝ፣ እንዳው በመቤቴ ወሬ አታመላልሱልኝ። ዴቪድ ላሳያችሁ እንትን ድረሱበት፣ ይታይ ቆያ። እንዴ ቲክቶክ እንዳይዘጋ። ኧረ ጎራ ወረደኑ ኧረ ማሳወረ ጎረው ግን ፊቱ አይታይም። በእርግጠኝነት አላያችሁትም ፊቱን ለምን ለምን ግለምን ግል ማን አለ ላይቭ ላይ ትንሽ ደረቅ ይሉጣ። አሁን ራቼ አለ ጌም እምቢ አለኝ። ልጅ አለ ራቼ ጌም አልጫወተውም፣ አልፈልግም። እኔ ለምኜው ለምኜው ለምኜው ለምኜው ለምኜው ለምኜው ለምኜው ለምኜው እምቢ አለኝ። ራቼ አለ ጋይስ። ለምኜው ጋይስ፣ ለምኜው ለምኜው ለምኜው። ራቼ ፕሊዝ ጌም እንጫወት ካልተጫወትክ ሞቼ ይገኛል ያልኩት ራቼ አለ ጋይስ ጋይስ ራቼ አለ ጋይስ ጋይስ እ አ ለምንሽ ለምንሽ ለምንሽ ቆይ በዚህኛው ልግባ ይሄ ሊዘጋ ነው። ወይዬ ውዶቼ በዚህ ልግባ አላችሁ? ስልኬ ሊዘጋ ነበረ፣ አንድ ፐርሰንት ሲሆን አረነው ዛሬ ደግሞ ድምፅ ቆልቶ ነው። ኮማሮች፣ እድሜ ለእናንተ፣ ከእናንተ ጋር ሶኒ ይቆላኛል አለው። እስኪ ፊልተሩ ነጣ መሰለኝ። ይሄ ይሻለኛል መሰለኝ ይሄ ስልክ አለው ይፈልገኛል ያ ጌም ካልተጫወትን ብዬ የለመንኩት ልጅ እየፈለገኝ ነው። ራቼ አሁን ከራቼ ጋር ቆይ፣ እግሩ ላይ ወድቄ ጌም ካልተጫወትን ነው የምለው። ጋይዝ ራቼን አድርሱልኝ እግሬን፣ እግርህ ላይ ወድቄ ነው አለ። ጋይዝ ቆይ፣ እግሩ ላይ ወድቄ ጌም ካልተጫወትን ነው ራቼ እምቢ ብሎኝ ለምኘው፣ አይገርማችሁም? ምን ቤታ ማለት ነው? ቲክቶክ ላይ ጌም እንጫወት ብዬ አልቅሺ ለምኝ እምቢ ተባልኩኝ። አ እናንተም ሰው ማያውቃችሁ ጠይቃችሁ እሺ ተብላችኋል? እንኳን እኛ እና ቤታ አይደለንም። ፈሪውላ፣ ምድረ ፈሪ፣ በቀጥታ መግጠም ያቃታችሁ ሰፈር ልጆች መንደር ይውላ፣ ኩሹ ኩሹላ፣ ከመንደር ማትወጡ መንደር አይዝ ይሆናችሁ። ሀቢባን እስኪ ጌም እንጫወት በሏቴ። ኧረ ሀቢባ ማ ነገ እኮ ዩቱብ ላይ እሄድበታለሁ ብዬ እንጂ እግዚአብሔርን በጣም ያሳዘነችኝ ጋይስ ማለት በጣም ማርያምን በጣም አሳዘነችኝ። አይ የቲክቶክ ነዋሪ፣ አይ የቲክቶክ ነዋሪ፣ አልቅሰው የማያውቁትን ሰዎች ማስለቀስ። እንዴው ምን እንደሚሻለን እኮ አላውቅም። ይሄ ቲክቶክ ነዋሪ ማህበረሰብ እኔማ እኔንማ፣ ስንት ያስለቅሳችኋል። ደምን ባልቅሱ። ከዚህ በኋላ ላለቅስ። ያለቀስኩት ሁሉ ይቆጨኝ። እስከ ዛሬ ራሱ ያለቀስኩት ይቆጨኛል። ለምን እንዳለቀስኩ ራሱ። ምን አይነት ደደብ ነኝ? ምን አይነት ደደብ ነኝ ጋይስ! እንዴት አለቀስኩላችሁ! ይሄ ቻርጀር ይሰራል? ዲቦ እየተኝ በቃ። ወይኔ፣ የስ ይሰራል! የስ! የስ! ወይ ለምስኪን። እንዴት አለቀስኩላችሁ! ሀቢባ እግዚአብሔርን በጣም አሳዘነች። ማለት ለዚህ እኮ ነው የምላችሁ፣ ኮ ለዚህ ኮ እኔ ኮ ጨዋ ብትሆኑ መጥፎ ይውላችሁ ጨዋ ብትሆኑ ሰው ብታከብሩ ሰው ቤታችሁ አምጥታችሁ ብትረዱ ብታስረዱ ጥሩ ነገር ብትሰሩ ስለ ቤተ ክርስቲያን ብታሰሩ መስጊድ ብታሰሩ ጥሩ ነገር ለድሀ ብታረጉ ከመሰደብ ወደ ኋላ ትሉ። ለማን አባቱ ብዬ ነው ጨዋ መሆነው? ጨዋ አልሆንላችሁም። ለማን አባቱ ብዬ፣ ለማን ብዬ፣ ለማን ብዬ፣ ለማን ብዬ፣ ለማን ብዬ ነው ጋይስ ጨዋ መሆነው? እንዴ ይሄ ሁሉ ነገር ተደርጎላችሁ ተከብራችሁ

ራሴን ማክበሬ አቃጠላቸው። እንዴት ቆመች? ለምን ቆመኝ? ቤት ቆመኝ ይሄ የምለበሰኝ ይሄ የሚጨነቅ ማህበረሰብ ነው እንግዲህ ቆይ አንዴ፣ እንዲህ የሚጨነቅ ማህበረሰብ ነው ውስጥ ያለ ነው ቤተሰብ እንደዚህ የሚቃጠል ማህበረሰብ ውስጥ ነው ያለ ነው ጋይስ የሚያቃጥላቸው ራቅ ብሎ የመቀመጥ ነው፣ አይደለ ጋይስ? ራቅ ብሎ ውይ፣ ቦርጭ የተንሰረጠጠች እንጂ ቆይ፣ ጋይስ ልደብቃት። ጠላት እንዴ? ጠላትማ ማየት የለበትም። ቆይ ልብሱ ሳይዙ ሞሎ እንደ የለበስኩት የመቼ ልብስ አውጥቼ ነው? ቅድም አርሰናል ሲያቃጥለኝ ጨጓራኝ ሲያቃጥለኝ ካውች ላይ ያገኘሁት ልስ ቆይ፣ ጋይስ እንዳይታይ ሰፋ ሰፋ እናርጋት፣ ሰፋ እናርገው፣ አይታይም ወገን። ቆይ ራቅብ እየስቀመጥ ያቃጥላቸው የለን

እ ለምን ዋለ ይመቸኛል ብንበረከቅ ወይ እቃውን ጣልኩት አነሳዋለሁ በኋላ ችግር የለውም የት ይሄዳል ብንበረከቅ ቆይ ጋይስ እንዴት ነው ራቼን ለምና ጌም ካላጫወት ከኝ ብላለች ተብሏል አቤት አሽሙር አልችልበትም ግን እሞክራለሁ ቆይ

ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ። ናይስ ስፒከሪማ በደንብ በጆሯችሁ። ኧረ ኧረ በስመ አብ የኢየሱስ ባሪያ ነን። ኑ ኑ ኑ ኑ። እንደ ዘንድሮማ እንደ ዘንድሮ ቆይ፣ ይደገማል ይደገማል እንጂ